አረብ ገንዳ እንግዲህ ለብዙዎቻችን መነሻ መድረሻ ቤታችን አባባ ሻሀደም ብዙዎችን ያነጹበት የቀረጹበት ብዙ ዕልም የፈራበት ትልቅ ተቋማችን ነው። ነገር ግን እዚህ መስጊዱን አጥር ወይም ደግሞ የመስጊዱን ግድግዳ ጠግተው የሚሰሩ ስራዎች እጅግ ያሳዝናሉ። ለይለተል ቀድር በጣም በሚጠበቅበት ረመዳን 27 ሌሊት አንድ ትልቅ ኸይር ስራ ይኖራል። እንሻአላህ ግንባታ ማስፋፊያ አድርገውለት 80 በመቶ አጠናቀው 20 በመቶ ብቻ ይቀራቸዋል። በሚዲያም ላይ ያላችሁ ሁላችሁ ለረመ ቢስሚላህ አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላም አለ ረሱሊላህ ሰለላሁ ዓለይሂ ወሰለም አረብ ገንዳ እንግዲህ ለብዙዎቻችን መነሻ መድረሻ ቤታችን አባባሻሀደም ብዙዎችን ያነጹበት የቀረጹበት ብዙ ልም የፈራበት ትልቅ ተቋማችን ነው። አረብ ገንዳን መስጂድ ግንባታውን በማጠናቀቅ ሂደት ውስጥ የሚገባው ቁመና ላይ እንዲቆም እስከ ዛሬ ቢዘገይም አሁንም ደግሞ አካባቢው ማህበረሰብም እስልምና ጉዳዩ ኃላፊነት ወስዶ በዚህ ረመዳን ላይ ገቢ አሰባሰቢያ ፕሮግራም አዘጋጅቷል። በዛ ፕሮግራም ላይ ሁላችንም በመሳተፍ አረብ ገንዳ ነው የሚመጥን አረብ ገንዳ ለብዙ ወጣቶች ለብዙ ወንድም እህቶቻችን መፍለቂያ ትልቅ ማዕከላችን ነው፣ ቤታችን ነው፣ ትውልድ የተቀረጸበት ቦታ ነው። መስችዱ የሚገባው ክብር ላይ መቆም ስላለበት ሁላችሁም በዚህ ር ማሰባሰቢያ ፕሮግራም ላይ በመሳተፍ አሻራችሁን እንድታስቀምጡ በመላው ዓለም የምትገኙ የአካባቢው ተወላጆች ከማንም በላይ ባለቤት ናችሁ። ቅድሚያው የእናንተ ነው። ኃላፊነታችሁ ላይ እንድትገኙ አደራ ላለሁ። ለእንግድነት እንኳን መጥተው ሚናራ የሌለው መስጊድ ነው እየተመለከቱ ያሉት። ሚናራውና የተለያዩ ስራዎችን ለመጨረስ ኦልሞስት አሁን 80% በላይ ደርሷል። የቀረው ትንሽ ነው። ይህንን እውን ለማድረግ ሁላችንም እንድንረባረብ ጥሪ እያቀረብን ነው። በጣም በሚያሳዝን ሁኔታ በመስጊዱ ዙሪያ ላይ አሁን በማስፋፊያ ምክንያት ፈርሰዋል። ነገር ግን እዚህ መስጊዱን አጥር ወይም ደግሞ የመስጊዱን ግድግዳ ተጠግተው የሚሰሩ ስራዎች እጅግ ያሳዝናሉ። በተለምዶ ቆም ቆም ወይም ደግሞ በትክክለኛው ሴተኛ ዳሪዎች በዚህ በመስጊዱ ዙሪያ እንደዛ አይነት አስጠያፊ ስራ ይሰሩ ነበር። ይህንን የተገነዘበው የደሴ ከተማ አስተዳደር ይህንን ጉዳይ በመቅረፍ እነዚህን አካባቢ ላይ ያሉትን በመስጊዱ አጥር ዙሪያ ያሉትን አንስቶ የማስፋፊያ ነገር ሰጥቷል። ነገር ግን አሁንም ራቅ አላሉም፣ እዚሁ ጠገ ብለው ይህንን ስራቸውን ቀጥለዋል። ሰው ከመስጊድ ወጥቶ ይሻ ሰግዶ ሲወጣ የሚያገኘው እነዚህን አይነት ሴቶች ነው። ስለዚህ አሁንም የተለየ ጥያቄ ለመጠየቅ የመስጊዱን ውበትና የመስጊዱን ያለበትን ሂደት መጨረስ የሁላችንም ኃላፊነት ነው። በወርሃ ረመዳን በዚህ ቀን እዚህ ቦታ ላይ አረብ ገንዳ መስጊድ ምህራብ ጋር እንገኛለን። አረብ ገንዳ መስጊድ ረዥም ታሪክ ያለውና ሰፊ አገልግሎት ለሙስሊሙ ኡማ ሲሰጥ የኖረና እንዲሁም ጠበብ ባለች ጎጆ ውስጥ ብዙ ዕልም ሲያስተምር የነበረ ሰፊ አገልግሎት የሰጠ ደሴን እንደ ተምሳሌት ሲያስጠቅስ የነበረ መስጅድ ነው። ረመዳን 27 ላይ ትልቅ የሆነ የገቢ ማሰባሰቢያ ፕሮግራም ስላለ ማንኛውም ሙስሊም ህብረተሰብ ዲሳይር ያቅጣል አርድ ያላችሁ ፊታችሁን ወደ አረብ ገንዳ መስጊድ እንድታዞሩ በአካላችሁ መምጣት የምትችሉ በ27 እዚህ ቦታ ላይ እንድትገኙልን በአካላችሁ መምጣት የማትችሉ በሌናችሁ ተሳትፋችሁ እጃችሁን ዘርግታችሁ መስጊዱ እንዲጠናቀቅ የምታደርጉበት አጋጣሚ ነውና ይህንን አጋጣሚ በአግባቡ እንድትጠቀሙ ጥሪያችንን እናስተላልፋለን። አረብ ገንዳ መስጊድ ታሪካዊ የሆነ መስጊዳችን ነው። አልሐምዱሊላህ ዛሬ ግንባታችን ሰማኒያ ፐርሰንቱ አልቆ የቀረችውን ለመጨረስ ይኸው እናንተን ጥሪ ወደ እናንተ ጋር መተናል። አረብ ገንዳ መስጊድ ለየት የሚያደርገው በደሴ ከተማ ማዕከል ላይ የሚገኝ በዚህ አጋጣሚ መናገር እንፈልገው አረብ ገንዳ መስጊድ ዙሪያው ላይ የነበሩት አህዋሎች ፈዋሂሽ በጣም የበዛበት መጥፎ ሰራዎች የሚደገበሩበት ነበር። የደሴ ከተማ አስተዳደር ስምና ጉዳይ ምክር ቤት እና የመስጂድ ኮሚቴው ከከተማ አስተዳደሮች ጋር በመነጋገር በመወያየት አካባቢውን በተግባር በማሳየት ብዙ ለውጦችን በማምጣት ማስፋፊያ ቦታዎችን በማግኘት እንደዚሁም አካባቢ ላይ ያለውን አህዋል ለመቀየር ትልቅ እንቅስቃሴ ላይ እንገኛለን። ለይለተ ልቀድር በጣም በሚጠበቅበት ረመዳን 27 ሌሊት አንድ ትልቅ ኸይር ስራ ይኖራል ኢንሻአላህ። ይኸውም የአረብ ገንዳ መስጂድ ማስጨረሻ የገቢ ማሰባሰቢያ መርሃ ግብር ይኖራል። ኦንላይንም ነው የሚካሄደው። እንሻላ በእለቱ ሁላችንም የምንችለውን ያክል እንድንረባረብ። ኸይሩ ምን አልፊሸር የተባለች ሌሊት ነች። በዚች ሌሊት የምናወጣው ሰደቃ ሰደቃ ጃሪያ ነው አንደኛ ነገር። ሁለተኛ ደግሞ እንዲህ አይነት የከበረች ሌሊት ላይ የሚወጣ ሰደቃ ደግሞ አጅሩም የዛኑ ያክል ነው የሚሆነው። እዚህ የተገኘንበት ምክንያትና ይሄንን ቪዲዮ እየቀረጽን ያለንበት ምክንያት ይሄንን የአባታችን የታዋቂው ሼኻችን ሼህ አባባ ሸህ አደም ሙሳን የሳቸው ለ30 ዓመት ያክል ይሄንን መስጂድ ቁርአን ተፍሲር አቅርተውበታል ይህንን መስጂድ ህዝቡና የተለያዩ ኸይረኛ ወንድሞች ግንባታ ማስፋፍ ያድርገውለት 80 በመቶ አጠናቀው 20 በመቶ ብቻ ይቀራቸዋል። በመሆኑም ይሄንን 20 በመቶ ለመጨረስ የፊታችን ረመዳን 27 ሌይሉን በመላው አለሚገኙ ሙስሊም ወንድምናቶችን በማሳተፍ እንዲሁም ደግሞ ዚህ አረብ ገንዳ መስጂድ ውስጥ የሚደረገውን ፕሮግራም በቀጥታ ስርጭት ሽፋን በመስጠት የገቢ ማሰባሰቢያ ፕሮግራም አዘጋጅተናል። በመሆኑም ሁላችሁም በዚህ ፕሮግራም ላይ የተሳተፉ ዘንድ በአላህ ስብሓነወተዓላ ስም ጥሪያችን እናቀርባለን። በረመዳን ለ27 ፕሮግራም ለማድረግ አስበናል በውጭም ያላችሁ በግቢም ያላችሁ በአካልም የምትገኙ የሆናችሁ በሚዲያም ላይ ያላችሁ ሁላችሁ ለረመዳን እንድትሳተፉልን አረብ ገንዳ ተጀምሮ ቀርቶብናል አሁን ሚናራ ለመስራት ጀምረናል እና የተቋረጠውን እና የተጀመረውን መስጅድ ለመስጅድ ለማስጨርስ ረመዳን 27 የገንዘብ ማሰባሰብ ስላሰብን እንግዲህ የቻላችሁ በገንዘብ ያልቻላችሁ በዱዓ እንድትሳተፉልን እያል በአላህ ስም እንጠይቃችኋለን። ወሎ መናገሻ ሆነችው ደሴ የደሴ እምብርት ሆነው መስጂድ አረብ ገንዳ ውስጥ ነው የምንገኘው። አሁን ለማስተላለፍ የምንፈልገው ምልክት በረመዳን 27 ኢንሻአላህ አላህ ፈቃዱ ተሆነ ዓለም አቀፍ ፕሮግራም መስራት አስበናል። ፕሮግራሙ የምንሰራበት አላማው አላማው ምንድነው? ይሄንን የምታዩትን ታላቅ መስጂድ የደሴ እምብርጥ ሆነው ቦታ ላይ የሚገኘው ታላቁ መስጅድ አረብ ገንዳን ለመገንባት የአላህን መስጅዶች የሚንከባከበው የአላህን መስጅዶች የሚያሳምረው የሚያሱበው በአላህና በመጨረሻ ቀን ያመኑት ነው ይልና ወደ መጨረሻ ላይ ምን ይላል አላህን እንጂ ሌላ የማይፈሩት ይላል